ነው። ህጻኑን ነው ትተውኝ እንትን የሄዱት፣ እና ማዲንጎ ቤት ነው ያደግኩት፣ ምንም አይነት ጓደኛ፣ ምንም የማያውቀው ዘመድ የለም ብላ እሷ ሁሉን ነገር ምንም የለኝም ነው የምትለው። ግን ዘላለም ግን የደረሰበት ሌላ ነገር ነው። ሌላ ባል እንዳላት ጓደኛም ቤተሰብም እንዳላት እንግዲህ እሱ ደርሶበታል። አንደኛ እንደዚህ ለማለት ምን እንዳነሳሳት እንግዲህ እኔ አላቅም። አንዳንድ ጊዜ ገንዘብ የሆነ አፍት ያለው ሰው ምናምን ሲሆን ለገንዘቡ ብላችሁ ያልሆነ ነገር መግባት ትንሽ እውነት እውነት እያደረ ምንድን ነው ምን ያለ ምንድን ነው እያደር ይነጣል ነው የሚባለው አባባሉ። እውነት ሁልጊዜም ተደብቅ አትቀርም። እና አሁን የዚች ሴት ልጅ የሁለት ወጣቶች ወንዶች ነው ህይወት ያበላሸች። አንደኛ በሃይማኖታችን የማይፈቀድ ሁለተኛ ደግሞ ምን ቤተሰብ እያላት እንግዲህ ቤተሰብ የለኝም ብላ ያደግኩትም እንደዚህ ነው አንደኛ ሁለተኛ ደግሞ ስራዋ አየር መንገድ የማትሰራውን ነው እንግዲህ ሰራለው ብላ የእየተጫወተችበት ያለችው ማለት ነው። ብቻ እንጃ እውነት እንትን ስትሉት ትንሽ በወጥ ስትሰሟት ራሱ ምንም አይነት እውነት ያላት መስላ ነው የምትከራከረው። ግን ደግሞ ዘላለም የሆነ ነገር ሲያወራ የሆነ ተጨባጭ ነገር እውነተኛ እንትን ሳይዝ ዝም ብሎ የሰው ልጅ ሂዶ እንደዚህ ነው ብሎ በደረቁ አያዳርቅም። የሆነ የራሱ የሆነ እውነተኛ ነገር ይዞ ነው። ይችል ስጠይቋት ምንም አይነት ቤተሰብ እንደሌላት ጓደኛ እንደሌላት ነው የምታወራ። ዘላለም ደግሞ የደረሰበት ደግሞ ጓደኛም ቤተሰብም እንዲሁም ሌላ ትዳር እንዳላት ነው የደረሰበት። እንግዲህ ከተዳር ጀርባም ልጅም ሊኖታት ይችላል። እንግዲህ እውነቱ ስታናገሩ እውነቱን የሚያወራ ሰው ያው ሰው ብዙ ምንት ስለማይለው ነው እንጂ ምን አስባ እንደሆነም ባላቅም። አንዴዛ አንደዚህ እንደዚህ እያለች የአየር መንገድ ነው የምሰራ እያለች ውሸት እንድትዋሽ ያደረጋት ምን እንደሆነ እንግዲህ ታላችሁ። ባል እንዳላት እንኳን ማመን ባትችል ራሱ አሁን ላይ ልክ ስልክ ሲደውል ለምንድን ነው የምትደውልለት ብላ ያመለጣት ፓርክ አለ። ዝም ብላችሁ ቪዲዮ እስከ መጨረሻው ካያችሁ ማለት ነው እውነቷ ከዘላለም ጋር ስላለ ማለት ነው። ይቺ ወራዳ ሴት አሁን ምን እንደሚውጣት አላውቅም። እኔ ምን እንዳሰብኩት ታውቃላችሁ? ያኛውስ ባል የተባለውስ ያውቃል ወይ? ለዛስ ምን እያለችው ይሆን? ያቺ ለዛኛውም ባሏም እኮ ጊዜ ሶስት ቀን እዚህኛው ስትቆይ ሶስት ቀን እዛ ነው በየተራ ነው የምትቆየው። ለዛኛውም እርግጠኛ ነኝ በቃ፣ አየር መንገድ ነው የምሰራ እያለች ነው የምትሸውዳችሁ። ይሄንንም አየር መንገድ ነው የምሰራው ሶስት ቀን እቆያለሁ ሶስት ቀን በረራ አለብኝ ምናምን እያለች እንግዲህ ስትመላለስ፣ እንግዲህ የምታመጣው ነገር እየተናገረ ነው አንድ ቢጃማ ብቻ ነው ዛ የምትመጣው። እንግዲህ አየር መንገድ የሚሰሩ ሰዎች እነሱ እነሱ ይፍረዱ የሆነ ውጭ ሀገር ስትሄድ ብዙ ነገር ታመጫለሽ አይደለም? አይደለም? በየቀኑ በረራ ሲኖርሽ በሶስት ቀን ምናምን ቆይተሽ እቅር እና አንድ ቀንም ትንካርሽ የምትፈልጊውን ነገር ማምጣት ትችያለሽ። ይሄ ማንም ሰው የሚያውቀው ነው። እንዴት ሰውየው እንዴት አይኑ እንዳልተገለጠለት አላውቅም። አብሯት የሚኖረው ባሏ ማለት ነው ቢያንስ ሁል ጊዜ አንድ አይነት ነገር ይዛ ስትመጣ፣ እንዴት ይሄ ሁሉ ረጅም አመት ሙሉ ያው፣ ፍቅር። አንዳንድ ጊዜ ፍቅር ያሸንፋል የሚባለው እውነት ነው። እሱ ስላፈቀራት ይመስለኛል እየተጫወተችበት ያለችው። አንዳንዴ ደግሞ ሴት ግፍ የምትሰሩ ሴቶች ደግሞ እውነት መጨረሻችሁን እኔ እንጃ። ከሱም ሳትሆኝ ከዛኛውም ሳትሆኝ ከሁለቱም ሳትሆኝ፣ ይሄው ባዶ ሜዳ ላይ ነው የቀረችው። ለአንቺ ማዘንም አያስፈልግም። ሁለተኛ ደግሞ ቤተሰብ እያለች ቤተሰቦች የሉም ብለሽ የምትከጅ ወራዳ ሴት ነሽ። እውነቱ ደግሞ ወጥቶ ቤተሰቦችሽ መጥተው ፊት ለፊት ሲያፋጥጡሽ፣ ወይኔ እኔ ምን እኔን አያርገኝ! እውነት ምን እንደምትገቢ ምን ውስጥ እንደምትገቢ አይችሽ። ያኛው ባልሽ መጥቶ ሲያፋጥጥሽ ለዛኛው ምን ምን እያለች እንደዋሸችው እንግዲህ እግዚአብሔር ነው የሚያውቀው። ልክ እንደዚህኛው ስራ ነኝ እያለች እየወጣች ሊሆንም ይችላል። አንድ ጊዜ ከለመድሽ ውሸት። እኔ በጣም የገረመኝ ነገር እንዴት ምን አነሳሳት፣ ይቺ ሴት ሁለት ባል ለማግባት ምን አነሳሳት? አንድ ትዳር አንድ እንትን ካለሽ በተለይ ሙስሊም ከሆኑ ይፈቀዳል በነሱ ወንድ ልጅ ሶስት አራት ሴት ነው የሚባለው። እኔ እንጃ እንደዚያ ይባላል በእነሱ ትንሽ ይፈቀዳል ማለት፣ ኑሮ የሚያኖራቸው አሪፍ፣ ኑሮ የሚያኖራቸው ከሆነ ይፈቀዳል። ግን በኛ በክርስቲያን ስትመጡ ደግሞ ከአንድ ባል ውጭ አይፈቀድም፣ በሃይማኖታችንም የተከለከለ ነው። ይቺ ልጅ ግን በዛውም በሰርግ ነው እንግዲህ ሁለቱንም ያገባችው፣ ይሄኛውንም እንደዛው፣ ያንንም እንደዛ። እኔ እንጃ፣ እውነት በጣም ከባድ ነው። በጣም እንዴት ማለት እንዴት እንደመጣላት ባላቅም፣ ምን አነሳስቷት ይቺ ልጅ እንደዚህ ልታደረግ ቻለች? ውሸትስ ምን አመጣው? አረ በጣም የምትገርም ሴት ናት። መቼም ኢትዮጵያ ውስጥ የማንሰማው ነገር የለም። እኛማ ፈርዶብናል። ይሄ ስልካችን የማያሳየን የማናየው የማንጎረጉረው ጉድ የለም። መቼም ማየት ነው እንግዲህ፣ ፈርዶብሻል፣ ማየት ነው። ጀግኖቻችን ደግሞ እውነትን ይዛችሁ እያፋጠጣችሁ እውነት እውነቷን እያወጣችሁ ላላችሁ ለእናንተ ክብር ይገባችኋል። የእኛ ጀግኖች እድሜ ልካችሁ በምትሄዱበት ሁሉ ሰላም ፍቅራችሁ ያብዛላችሁ ነው የምንለው። የእውነት እንደናንተ አይነት ጀግና እንደናንተ አይነት ልበቅን። ይሄ ልጅ ስንት አመት ሙሉ ሞር እሱ እንደሚወዳት እየተናገረ ነው፣ እሷም እንደሚወዳት ስለምታ እንግዲህ፣ ስትፈልግ ሳምንት፣ ስትፈልግ ሶስት ቀን እየቆየች እየመጣች፣ እኔ አንደኛ ስራ ስትሄድ ብር አይጠይቃትም ወይ ነው ሁለተኛ ነገር እሱ ደግሞ ሲያወራ ትናንት እለት በዛሬ ሁለት ክፍል ሁለት ነው ዛሬ የተለቀቀው። ትናንትም የተሰራ ነበረ። ካያችሁ የራሱ የሜካቧ ይህ አርቲፊሻል ምናምን እውነትን የምትልበት ሙሉ እሱ እሱ ነው የሚገዛላት። ኦልሬዲ እሱ አየር መንገድ እየሰራች ይህን እኳ መግዛት የማትችል ሴት ናት። የውሸቷ ውሸት ማለት ነው። ሲቀጥል እሷ አየር መንገድ አትሰራም። የማትሰራውን ውሸቷን ግን እሱን ለመሸወድ የት ነው የምትሄጂው ሲላት እንትን ለማባልያ ከዛኛው ባሏ ለመሄድ አየር መንገድ ነው የምሰራው፣ ሶስት ቀን አራት ቀን እቆያለሁ እያለች ውሸት እየደረደረች በዛ ላይ ደግሞ እሱ እንደዚህ እንዴት እንዳልመጣለት እንዴት እንዳልተገለጸለት አላቅም። ፍቅር የአንዳንድ ጊዜ ጉር ያደርጋል የሚባለው እውነት ነው። እሱ ስለሚወዳትም ሊሆን ይችላል። ብቻ መከባበራቸው ደስ ይላል። ግን በእሷ ግን እምነት የጎደላት ሴት ናት። ከትዳር ላይ ትዳር ደርባ ከዛ ላይ ደግሞ ውሸት ትዳር ምንድን ነው? ቤተሰብ እያላት ቤተሰብ የለኝም ብዙ ነገር ነው የከዳችው። እንግዲህ ቅጣትሽን ትቀበያለሽ። አንዳንድ ጊዜ የሆነ ነገር ስናስብ ስንሰራ ቆም ብለን ማሰብ አለብን። ነገ ጠዋት ይሄ ችግር ምን ይዞብን ይመጣል ወይም ምን ያመጣል ብለን አናስብም። አብዛኞቻችን የሚታየን አሁን ላይ ለምንሰራው ስራ ብቻ እንጂ ወደፊት ምን ያመጣል፣ ምን እንሆናለን በፍጹም የማናስበው ነገር ነው። ግን ትንሽ ግራ የሚያጋባ ነገር ነው። ዝም ብላችሁ ካያችሁ እ እንደ ሰውኛ ስታስቡ ትንሽ ከባድ ነው። ልቦና ይስጠለውላችሁ ነው እውነቱ። ሲወጣባት እንግዲህ ምን እንደምትገባ የት እንደምትገባ የእውነት ማየት ነው ያጓጓውት። ባሌ የተባለው ሰውዬ መጥቶ እሱንስ ምን እያለች እየዋሸችው እስካሁን ድረስ ከዚህኛው ስትመጣ ምን እንደምትለው እሱን ለመስማት ራሱ የእውነት በጣም የሚያጓጓ ቦታ ነው የቆመው እንግዲህ እናያለን እናያለን። እኛማ መቼም ዘንድሮ የማናየው የማንሰማው ነገር የለም። ማየት ነው እንፈርዳለን። ምንድን ነው እናያለን፣ እንፈርዳለን ነው የሚባለው። እናያለን። ዘላለም እና ልውልም እንግዲህ እውነትን እያወጣችሁ እያጋፈጣችሁ ከተወጎዱ ጎኖ እየቆማችሁ እውነትን እያሰፈራችሁ ላላችሁ ጀግናዎች አል ቃል የለኝም። ሁልጊዜም እንደምለው በምትሄዱበት በየትኛውም አለም በየትኛውም ቦታ ስትሄዱ እመብራን ትከተላችሁ ክፉ ነገር እያረቅላችሁ ነው ምለው። እንደናንተ አይነት ጀግና ለበልባል እንደናንተ አይነት አንበሳ እንደናንተ አይነት ምን ልበላችሁ የእውነት ለሰው ልጅ የምትቆረቆሩ የምታደርጉት የሰው ሁሉ በቃ ክብር ያላችሁ እና እንደናንተ አይነት ጀግና በዚህ ችንት ላይ እንደዚህ ስታዩ በጣም የእውነት አብዛኛው ወጣት በጣም አብዛኛው ማለት ይቻላል በትንንሽ ጥቃቅን አነስተኛ በገንዘብ እየተተለሉ ህይወት የሚያበላሹ ብዙ ሰዎች አሉ። እና ከእናንተ ሰው እንግዲህ ጆሮ ያለው አይን ያለው እያየ መማር ይችላል። አብዛኛው ደግሞ እያየም እየሰማም በዚህ ሰምቶ በዚህ የሚያፈስ ስላለ፣ ያው እነሱ እንግዲህ ልቦና ይስጣቸው። ምከረው ምከረው እምቢ ካለ ምንድነው፣ መከራ ይምከረው ነው ትነግረዋለህ። ካልሰማህ ምንም ማድረግ አንችልም። እንደናንተ አይነት ደግሞ ጆግና ስላለ አገራችን ላይ አንዱ በአንዱ ሲበድል ምንድነው፣ በአንዱ ሲንት ሲልህ በአንዱ ይክስሃል ነው የሚባለው። ከተቸገሩ እንደዚህ በር ተዘግቶባቸው ካሉ ወገኖች እናንተ ደግሞ የብርሃንን እንትን የምታሳዩልን ጀግናዎች ናችሁ። እና ክፉ ነገር እያረቀላችሁ ነው የምለው። እኔ ሌላ ቃል የለኝም። ለማንኛውም ጋዜ የዛሬው ቪዲዮ እኔ መስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያረጋችሁ አበረታቱን። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱን። ወዳችኋለን። ግን በጣም ቅዝቅዝ ብላችሁብኛል። ላይክ አታረጉም። ለምን እንደሆነ አላውቅም። እንግዲህ ላይክ አድርጉ ከቻላችሁ ላይክ አድርጉ። በፍቅር በፍቅር ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ። ሰላም ሰንብቱ። ሰላም ቆዩን።